አቶ ይሆና ሸት የተከበረው የስብከት ወንጌል ዋና ኃላፊ፣ ምስደብር ተስፋ የተከበራችሁ መምህራን ወንጌል ሰባኪያን፣ አበው ቀሳውስት፣ ዋሃው ዲያቆናት እንዲሁም በውስጥና በውጭ ያላችሁ አባቶችና እናቶች ወንድሞችና እህቶች በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሞትና ትንሣኤ በተበሰረው ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? አቤት የተውታደርህ አምላካችን እግዚአብሔር ለመለሱና ለቸርነቱ ሁላችንን ጠብቀውን እዚህ ለታላቁ በዓል እንዲሁም ደግሞ በዛሬው ዕለት በሰላም ነው ስላደረሰን ክብርና ምስጋና ለአምላካችን ለተሞል እግዚአብሔር ይሁንለት። እግዚአብሔር አመስገን ነው። እንደው አምላካችን እግዚአብሔር ፈቃድና ሀሳብ በቅዳሴው አገልግሎት ሁላችን ተካፈለን እንደገና ደግሞ በዚህ ሰዓት ቃሉን የምንሰማበት ዕድልና ጊዜ ስለጨመረልን አምላካችን እግዚአብሔር ስሙ እየተመሰገነ ይሁንልን። የእናታችን የቅድስተ ቅዱሳን የድንግል ማርያም እንዲሁም የመልአኩ የቅዱስ ሚካኤል የመላውን ቅዱሳን አባቶቻችን በረከት ከሁላችን አይለየን። በድጋሚ እንኳን ለበዓለ ትንሣኤ አደረሰን አደረሳችሁ። አምላካችን እግዚአብሔር በምሕረቱ በቸርነቱ ጠብቀውን ነው። ዛሬ በዓለ ትንሣኤውን ከጀመርን ማክበር ሰላሳ ስድስተኛውን ቀን ዛሬ ደርሰናል። ከዚህ በኋላ የሚቀረን ወደ አስራ ሦስት ቀናት ነው። ከዚያ በኋላ ደግሞ ንጽ ማርያት እንጀምራለን። ማለት እንግዲህ በክርስትናችን የክርስቶስ ትንሣኤ ለእነታችን መሰረት፣ የመዳናችን ዋስትና፣ የህይወታችን መገኛ የምንጠባበቀው የዕለት የዕለት ክብር እንዲሁም ደግሞ አንድ ቀን ከዚህ ከወደቀውና ኃላፊ ከሆነው ዓለም ነጻ ወተን አምላካችን ወደሚ መስል ክብር የምንሸጋገርበት ስለሆነ የምን ማለት ትንሣኤ ለእኛ ክርስቲያኖችን የከበረ በዓላችን ነውና፣ አምላካችን እግዚአብሔር በትንሳኤው የተገኘው ጸጋምና በረከት በሁላችን ያብዛል። በዛሬ ትምህርታችን መግቢያ የሚሆነን ከዮሐንስ ወንጌል ምዕራፍ 21 በቁጥር 15 ለመጨረሻ ያለው መነሻ አድርገን ነው የምንነጋገር። እንዲህ ይላል፣ ምሳ ከብል በኋላ ኢየሱስ ስሞን ጴጥሮስን

ይህን አለ። ይህን ብሎ ተከተለኝ አለ። የትምህርታችን ርዕስ እግዚአብሔር የእንደገና አምላክ ነው በሚል መነሻ ርዕስ ነው የምንነጋገር እዚህ ከትምህርቱ ጋራ አብሮ የሚሄድ ርዕስ ነው። በዚህ ምዕራፍ 21 ቁጥር አንድ ላይ ዳግመኛ መድኃኒታችን ኢየሱስ ክርስቶስ በጥብሪያ ርዕስ ባህር ለደቀ መዛሙርቶ

እስከመጨረሻ ድረስ እየተከተለ በተለይ በሕማሙና በመከራው በስቅለቱ ከእመቤታችን ጋር አብሮ የተካፈለ ታላቅ ሐዋርያ ከሌሎች ሐዋርያት በዚህም ርላይ በጣም ረዥም ዕድሜ የቆየው ይህንን ሐዋርያ በአዲስ ኪዳናችን ወደ አምስቱ መጽሐፎችን ጽፎልናል። ይህ ወንጌልና እነዚሁም ሦስት መልእክታትና የመጨረሻው የዮሐንስ ራእይ እነዚህ አምስቱ መጽሐፍ ጽፏል።

በቤተክርስቲያናችን ዮሐንስ ወልደ ነጎድጓድ ዮሐንስ ወልደ ዘብዴዎስ ዮሐንስ ውጥረ ግቢ ዮሐንስ ድንግል በመባል በተለያየ መልኩ ተጠርቷል። በሌላው መጠሪያው ደግሞ ዮሐንስ አቡቃለምሲስ ተብሎ ተጠርቷል። ራእያዊ መልእክት በማየቱና በመናገር ስለሚመጣው ስለመጨረሻው ዘመን ደግሞ ተስፋ አበክሮ የሚናገር ለመሆኑ ተለያየ ክርስቲያን የመጨረሻው ተስፋ የምዕመናን መነሳትና አብሮ በዚስተር ለም የመወር ተስፋ የሚያበስረን ራዕይ የሚታወቀው ሐዋርያ ቅዱስ ዮሐንስ ጌታችን በዚች ስለ ኃጢአታችን በተሰቀለ ጥራ በተቀበለ ጊዜ ከእመቤታችን ጋር ቀራንዮ የተጓዘ ታማኝነቱ እስከ መጨረሻ የገለጠ ሐዋርያ ነው። ሁሉም ሐዋርያት ትተውት ሲጠፉ ይህን ሀያን ከእመቤታችን ጋር ቀራቢው ተገኝቷል። በዚህም የተነሳ እመቤታችን እንሆ ልጅሽ፣ እሱን ደግሞ እንሆ እናት የሚለውን ቃልኪዳ የተቀበለ በዮሐንስ አማካይነት እኛ ሁላችን የእመቤታችን ልጆች መሆናችንን ቃልኪዳን የተሰጠው ክትል ነው። በዚህ ዮሐንስ ወንጌል ምዕራፍ አስራ ዘጠኝ ነው። እንደሚታወቀው ይህንን ወንጌል በዘላለም ይጀምርና በዘላለም ይጨርሳል። ቃል በመጀመሪያ ነበር ብሩ ይጀምራል። ለጎስ የሚለው የብራይስም ቃል እሱ በጣም የተጠርታት የሆኑን አካላዊ ቃል ኢየሱስ ክርስቶስ እሱ የዘላለም አምላክ ነው ማለት በጊዜው ለነበሩ ለግሪካውያንና ለአይሁዳውያን በተለየንን መልእክት ላይ አስቀምጧል። ሌሎች ወንጌላውያን ስለ ክርስቶስ ምድራዊ አገልግሎቱ ጽፏል። ለምሳሌ ዮሐንስ ማቴዎስ ንጉሥ ነው ብለዋል። ማርቆስ አገልጋይ ነው ብሏል። ሉቃስ ደግሞ የሰው ልጅ የጠፋውን የሚፈልግ ነው በማለት ጽፏል። አጠቃላይ መልእክታቸው ግን አንድ ነው፣ ስለ ክርስቶስ ማንነትና አገልግሎት የማዳን ስራ። ዮሐንስ ግን በተለየ መልኩ ጥራዊ ቃል በማለት ይጀምራል ያ ቃል አለማትን የፈጠረ ሁሉን የሚችል፣ በሁሉ የሚገኝ፣ ሁሉን የሚያውቅ አልፋ ኦሜጋ አምላክ መሆኑ በማብሰር ነው የሚጀምረው ይህ ወንጌል። የህይወት ወንጌል በማለት የነገረ መለኮት ሊቃውንት ይጠሩታል። በዚህ ወንጌል ወደ ሰማንያ ጊዜ ያህል የዘላለም ህይወት የሚለውን ቃል ህዝቡ እናገኛለን። ስለዚህ በግላችን ብናነበው በጣም የምንጠቀምበት መጽሐፍ ነው። አባቶቻችን በየገዳማቱ የሚገኘው በየቀኑ የዮሐንስ ወንጌል ሳይጠልም ሳይ ደግሞ አይውሉም፣ የእግዚአብሔር በረከትና ጸጋ ስላለበት። በቀጣው ለትምህርታችን ስንገባ ርዕሳችን እግዚአብሔር የእንደገና አምላክ ነው። እንደሚታወቀው ጴጥሮስ በትናንትናው ህይወቱ ወድቆ ነበር። በትናንትናው ህይወቱ ጌታውን ትቶ ነበር። አላውቀውም ብሎ ክሎታ። ነገር ግን ያንን የፍቅር አምላክ ያውቀዋል፣ ያንን የፍቅር አምላክ ይወደዋል፣ ያንን የፍቅር አምላክን እንደገና ይፈልገዋል። ቅዱስ ጴጥሮስ ከአስራሁለቱ ሐዋርያት አንዱ ትልቁ ሐዋርያ በዚህ በማቴዎስ ወንጌል በምዕራፍ 16 ቁጥር 13-16 ባለው

ብዙሃን ላይ ጌታችን በጥብርያዶስ ባህር የተገለጥላችሁ ብሎ የሚጀምር በዚህ በጥብርያዶስ ባህር እንደሚታወቅ እንደሚታወቁ የጥብርያዶስ ባህር ከስድስት መቶ ሰማኒያ ሁለት ከባህር ወለል በታች የሚገኝ ልክ እንደ ሀገራችን እንደ ጣና ሐይቅ ለሌሎችም ሐይቅ መካከል አንዱ የሆነውን የጥብርያዶስ ባህር ብሎ ሚጀምር በዚህ የጥብርያዶስ ባህር ላይ ጌታችን ተአምራቱ አከናሉ። ወደ አምስት ሺህ ያህል ህዝብ መግቧል። የመጀመሪያዎቹ ሐዋርያት ለጴጥሮስና ለያዕቆብ እና ዮሐንስም በዚህ ቦታ ዓሳ ሲያጠምዱ አግኝተው ተከተሉኝ ብሏቸው። ስለዚህ የጥብርያዶስ ባህር ታሪካዊ ባህር፣ የጥብርያዶስ ብቻም ሳይሆን የገሊላ ባህርን ተብሎ ይጠራል። የጌንሳሬጥ ባህር በመባልም ይጠራል። በዚህ ባህር ነው እንግዲህ ደቀ መዛሙርቱ ዓሳ ሲያጠምዱ ዳግም ተገለጠላቸው ብሎ የሚጀምር በዚህ ምዕራፍ ላይ ሰባት ደቀ መዛሙርት ብቻ እናገኛለን። ሰባት ደቀ መዛሙርት በጴትሮስ መሪነት ወደ ጥብርያዶስ ባህር ሄድና ዓሳ ማጥመት ጀመሩ ይላል ለት ኖሆ አሳያ ሙሉ አደሩ አካባቢ ጌታችን ብለው ስንለፋ አድረን ስንደክም አድረን አንዳችን ነገር ከድካም በስተቀር ብለው ተናገ። እውነት ሰው ያበጋብሔር ይደክማል ይለፋ፣ ከንቱ ነው ዋጋ ቢስ ምንም አይጠቅም። ሰው ከእግዚአብሔር አሳብ ከወጣ ከድካም በስተቀር ምን? ስለዚህ ቤታችን ምን አላቸው? በመረቡ በስተቀኝ ጣሉ አላቸው። ጣሉ ከዚያ በኋላ አሳዎች አገኙ። አጥር ባለመልኩ ወደ መቶ ሀምሳ ሶስት ትላልቅ አሳዎች አገኙ። ያንን አሳዎች ወደ ጌታችን አመጡ። ጌታችንን ባረከናቸው፣ እዚያም በኋላ በሉ በማለት ይነግረናል። የታምራት አምላክ ባሉነት፣ እንዲሁ ደግሞ ተንቱ ወደ ልምልናዊ ወደ ሙላት የሚያመት አምላክ እግዚአብሔር በድካማቸው እንደነ ጴጥሮስና እንደነስሞ እንደሌሎቹ ሳይሆን እንደ ራሱ መረትና ቸርነት ሲለፉ ያደሩ ለዲት ሙሉ ሲለፉ እሱ በጠዋቱ መጥተው ባረገላቸው ና እነዚያ መቶ ሀምሳ ሶስት ሀሳቦች ያዙ። እዚያ በኋላ ወደ ጌታችን አመቱም ከጌታ ጋር በሩ በማለት ይነግረናል። እዚያ በኋላ ቁጥር አስራ አራት ላይ ጌታችን ለሶስተኛው ጊዜ ተገለጠላቸው በማለት ይነግረናል። በዚሁም አርባ ቀናት ውስጥ ላይ ለሶስት ጊዜ አብሯቸው

ምሳ ከበሉ በኋላ ከስምኦን ጋር ለቤቶሻ እንዲህ አረያ ስምኦን ሆይ፣ ተወደኛ የሚል በጣም ልብ የሚነካ ጥያቄ ነው። የሚለው ሳይሆን ልብ ይሁና አንተ መጀመሪያ ግልገሎችን አሰና እንደገና ደግሞ ሁለተኛ ትወደኛለህን? አዎ፣ ሜታዊ ሶስተኛ ትወደኛለህን? ብሎ ጠየቀኝ። በዚ ጊዜ በጣም ጴጥሮስ ተሰማ አዘነ ስለ ትናንትና ውድቀቱ ስለ ትናንትና አላውቀውም የምትለው ሰው ያዘን በሚነታ ቃል ነው የተናገረ። ዛ በኋላ ስላ በጴጥሮስ አዘንና ጌታ ወይ አንተ ሁሉን ታውቃለ፣ ሁሉን ታውቃለ፣ እንድወድ አንተ ታውቃለ አለ። ከዛም ጌታችን በጎችን ጠብቅ። ይህ በጣም ትንሳቢ የሆነ ትምህርት ያን መንጋችን ህይወት የሚነታ የሚዳስ ውስጥ አለ። የአንዳንዳችን ምን ያህል ቤታችን እንወደዋለን? ምን ያህልና ፈቅረዋለን? ምን ያህል ራሳችን ለእሱ ያለን መሰጠት ምን ያህል ቤታችንን በዚህ ሰዓት ማየትና መፈጠሱ ያ እሱ እንደወደደ እንጂ እኛ ስለወደድ ነው አይደለም። ከሰማይ ሰማያት ተወልዶ ከድንግል ተወልዶ ስለኛ ቤዛ መሥዋዕት የሆነ እኛ ስለወደድ ነው አይደለም። እሱ ስለወደድ ና በህን ገነት ላይ እያለ ሰው ልጅ

ስለዚህ እያንዳንዳችን ህይወት የሚእስስ ነው። ጴጥሮስ በትናንትናም ህይወቱ በዚያ ጨለማ ሰዓት ሳይቀር ከሁሉ በፊት መሰከርን ተናገረ። እኛ ስንወድቅ እሱ ትንሣኤያችን የሚያሱ እኛ ስንወድቅ እሱ ራታችን የሚያ አምላክ ስለዚህ መጀመሪያ

በጎቺ የሚለው ደግሞ ተፍያ ክለድሜ የመሰል በፍቅረ እግዚአብሔርና በመስማማት በሰላም አብረው እንዲገሩ ማበረታታት እንዳለበት የሚመት በተለይ በቤተ ክርስቲያን በረኝነት አገልግሎት የምናገለግል እያንዳንዳችን ሕይወት የሚዳስስ ምን ያህል ለምእመናን እናስባለን? ምን ያህል ለምእመናን እንጠነቀቃለን? ምን ያህል ለምእመናን እንኖራለን? ክርስቶስኛ እንደወደደን ምን ያህል በብታችን እንደምንወድ ማሰብ ያስፈልጋል። ከዚህ በተጨማሪ ደግሞ እያንዳንዳችንም ይመለከታል። ግላዊ ህይወታችን ክርስቶስ ምን ያህል እንወደዋለን፣ ምን ያህል እና ፍቅር ፍቅርዋለን። አንተ ምን ያህል ትወደዋለን? አንቺ ምን ያህል ትወደዋለሽ? እሱ ያለሽን ፍቅር፣ እሱ ያለሽን ስበት ምን ያህል እንደሆነ ማሰብ ያስፈልጋል። እግዚአብሔር የፍቅር አምላክ ነው? ይህ እንደገና አምላክነቱ ለወደዱ ከአገልግሎት ለወጡ በልዩ ልዩ መንገድ ላይ ተስፋ ለቆረጡ እግዚአብሔር አምላክ ልክ እንደ ጴጥሮስ ወደኛ ለህያቸው እንደ ጴጥሮስ እንደሚወዳቸው ይናገራቸዋል። ሰው እንደሚወድ እግዚአብሔር አይወድም። ሰው እንደሚያስብ እግዚአብሔር አያስ በራ መንገድ ነው እግዚአብሔር እሚወድግ ነገር ግን እንዲሄላል ምት እዚህ ሰቆቃወ ኤርምያስ ምዕራፍ ሶስት ቁጥር ሰላሳ አንድ ላይ የዛን ዘላለም አይጠለምና ቢያሳዝ ስልም እንኳን ደመረቱ ብዛት ፈጽሞ ይራራልና። ኢየሩሳሌም በመገለጭ ጊዜ ወደቀች ከተማ ተረሰ። ነገር ግን እግዚአብሔር ህዝቡ ይወዳቸዋል። ተማርከው ይሄደዋል ወደ ነገር ግን ይወዳቸዋል። እዚያም መሆኑ ያያቸዋል። ምን ያህል ከሱ አይርቀዋል፣ ነገር ግን ፍቅሩ መችም አይለውት። በዚህ ነው በአንደኛ ዮሐንስ ጥራፍ አራት ላይ ቁጥር አስር ላይ የር እሱ እንደወደደን እንጂ እኛ እንደወደድን አይደግ። ሶስት ነገሮች ተስፋው በመጀመሪያ ተስፋ ሁሉ ሰዎች በሰው ዘንድ በሰው ዘንድ ላይ በሰው ዘንድ ቦታ እግዚአብሔር ዘንድ ግን ቦታ አላቸው፣ ተስፋ አላቸው። የከበረ አምላክነት አላችሁ። በሰው ዘንድ ቢረሱም ጽሁ ግን መችን አይረሳችሁ። ስለዚህ የወደቁ ሰዎች ተስፋ አላቸው። ሁለተኛ በተለያየ ምክንያት ለአገልግሎት ለኮበልለን ለወጡ እንጥፋት ለገጠማቸው ዛሬም እግዚአብሔር የነሱ አምላክ ነው። አይዞ ልጆች ልክ እንደ ጴጥሮስ ትወደኛለን ይላቸው። ሶስተኛ

ምን የሚያስታውስ የሚል ነው በአሁኑ ላክ ተጠርቻለሁ ለሚሉ ሰዎች እግዚአብሔር ተስፋ አለ በማለት ይናገራል። በዚህ ትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ላይ ስለ ኢየሩሳሌም ስለ ሰባው ዓመት ሲናገር፣ ስለ ምርኮ ዘመን እግዚአብሔር እንዲህ ይላል፤ ከሰባው ዓመት በኋላ እንደሚጎበኛቸው፣ እንደገና እንደሚመለሱ፣ እንደሚያድሳቸው ይናገር እግዚአብሔር

ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበር። ነገር ግን በሸመገልህ ጊዜ እጆችህን ትዘርግ፣ ሌላው ያስታጥቅሃል፣ ወደማትወደው ይወስድሃል። በምን አይነት ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት ከሚታወቀው የቅዱስ ጴጥሮስ የመጨረሻው አማማቱ በዚያ በሮም አደባባይ በዛሬው እንዲህ ቁልቁል ተሰቅሎ በሚሰቅሉበት ጊዜ

የክርስቲያኖችን ጠላት ሮም መንግስት ላይ በጣም የሚታወቁ ክፉዎች መንግስታት የሚባሉ ከዶሜቲያን ቀጥሎ ከቤቱልቲያኖስ በጣም ኔሮን በኔሮ ዘመን ብዙ ክርስቲያኖች አልቋል። አንድ ከተማ አሮጌ ከተማ ለማፍረስ ሲፈልግ ያንን ከተማ በእሳት ደቅጣካተ እዛ በኋላ ህዝቡ ሲነሳበት ይህንን ያደረጉት ክርስቲያኖች ናቸው ብሎ በክርስቲያኖች ላይ መገራ እንዲጠና እንዲሰጠ ብዙ ነገራ ሚግልጽባቸው አደረ። እዚህ ጊዜ እህ ረቱ ሳ ር ምብላቸው ቅዱሳን ሐዋርያት ጴጥሮስና ጳውሎስ በዚህ በ67ና 68 ዓመተ ምሕረት በሮም አደባባይ ነው የሞቱ እና በመጨረሻ እሱ በሚፈልገው ሳይሆን እግዚአብሔር በሚፈልገው መንገድ ነው። በመጨረሻ ጴጥሮስ የተከተለው እሱ የሚፈልገው መንገድ አይደለም፣ እግዚአብሔር በሚፈልገው መንገድ ነው የተጓዙት። እግዚአብሔርን አክብሮ፣ እግዚአብሔርን ወዶ፣ እግዚአብሔርን አገልግሎ የእሱ የሕይወቱ ፍጻሜ ሆነ። በዚህ የምንማረው ምንድነው? እኔና እናንተ የምንማረው ብዙ ነገር አለ። አንደኛ በክርስቶስ ያለን ፍቅር ምን ያህል የሚለው እንማረነ። ሁለተኛ በመጨረሻ እግዚአብሔር በሚፈልገው መንገድ እንጂ እኛ በምንፈልገው መንገድ አይደለም የምንሄደው። ለክርስቶስ የመስቀሉ ፍቅር ሲገባ እሱ በሚፈልገው መንገድ ነው የምንጓዘው፣ እሱ በሚፈልገው መንገድ ነው የምናገለግለው። የራሳችን ፈቃድ የራሳችን ሀሳብ በክርስትና በክርስቶስ ቦታ ይሄ ስለዚህ ሲገባን የመስቀሉ ፍቅር ክርስቶስን አገልግሎ እሱ እንደወደደውና እንደፈቀደው በእሱ ኖረን እናልፋለን። በዚህም መጥ መንገድ እንመስለዋለን። ቀለል ባለመልኩ ግን ምን ያህል እንወደዋለን። ዛሬ ተስፋ ለቆረጣችሁ በልዩ ጥያቄ አላችሁ እግዚአብሔር ረስቶኛል፣ እኔ ዋጋ የልኝ፣ ውድቅ ያለ አምጥቶልኛል የምትሉ ሰዎች እግዚአብሔር እናንተን ይወዳል። ሁላችንም ይወዳል። የእንደገና አምላክ ነው እግዚአብሔር፣ በንስሐ የሚመልስ ተመለሱ፣ የሚሄድ የፍቅር አምላክ ነው። እዚያ ሕዝቅኤል ምዕራፍ 16 ቁጥር 6ና 7 እስከ 8 ላይ በአንቺ ባለፍሁ ጊዜ በደምሽ ተለውሰሽ ባየሁሽ ጊዜ በሕይወት ኑሬ አልኩሽ እንዳለ ዛሬም ሀጃቸውን ጅቅር ተስፋ ይቆረጥን እግዚአብሔር በሕይወት ኑሩ፣ ወደ እኔ ኑ፣ ተመለሱ ወዳችኋሉ አፍቅራችኋለሁ እያለ የፍቅር አምላክ ለሱ ያለን ፍቅር ደግሞ በምን እንደምንገልጽለት ደግሞ ያንመናችንን ይጠይቀናል። ለዚህ እግዚአብሔር የፍቅር አምላክ ነው፣ የምረት አምላክ ነው፣ የወደቀውን የሚያነሳ አምላክ ነው። የትናንትና ጴጥሮስ አሉ የዛሬው ፔጥሮስ የተነሳው የበረታ ጀግና የሆነው በክርስቶስ መስቀል ዋጋ ለመክፈል የቆረጠው ፔጥሮስ መሆን ያስፈልገናል። አምላካችን እግዚአብሔር ሁላችንም በችርነት የርዳ ጴጥሮስ ሆይ ምን ያህል ትወደኛለህ? እያንዳንዳችን ምን ያህል ትወደኛለህ? ይለናል አምላካችን። ለሱ ያለን ፍቅርና መሰጠት እሱ በመውደድ በመታዘዝ መስቀሉ በመሸከም አብሮ በመዝለቅ በመጽናት እርስ በርስ በመዋደድ ለሱ ያለን ፍቅር እንገልጻለን። የእኛ ሀሳብ ሳይሆን የሱ ሀሳብ፣ የእኛ ፈቃድ ሳይሆን የሱ ፈቃድ አገልግለን እንድናልፍ አምላካችን እግዚአብሔር ሁላችን በቸርነቱ ይርዳን። ያስተማረን የመገረን የቅዱሳን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ምስባት ለእግዚአብሔር